እስራኤል ጥቃቷን አጠናካ በቀጠለችበት ሰዓት ሐማስ በአሜሪካ የቀረበውን የተኩስ አቁም ስምምነት እያጤንኩት ነው ሲል ገለጸ። ፋሲል ከነማ በ600 ሚሊዮን ብር ስታዲየሙን ሊያድስ ነው። የአፄ ፋሲለደስ ስታዲየምን ለማድረስ ዛሬ ስምምነት ተደርሷል። የቲቢ በሽታን ስርጭት ለመግታት የሰባት ዓመት ስትራቴጂክ ዕቅድ ተነድፎ በቅንጅት እየተሰራ ነው። ጤና ሚኒስቴር የባህልና ስፖርት ሚኒስቴር ሻዊት ሻንካ ሁለተኛው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል በኢትዮጵያ ያሉትን ትልልቅ የባህልና የኪነ ጥበብ ውጤቶችን ለጎረቤት ሀገራት እያስተዋወቀች መሆኑን ተገለጸ። ቲቢ በሽታን ስርጭት ለመግታት የሰባት ዓመት ስትራቴጂክ ዕቅድ ተነድፎ በቅንጅት እየተሰራ ነው። ጤና ሚኒስቴር የቲቢ በሽታን ስርጭት ለመግታት የሰባት ዓመት ስትራቴጂክ እቅድ ተነድፎ ከአጋር አካላት ጋር በቅንጅት እየተሰራ መሆኑን ጤና ሚኒስቴር አሳወቀ። ዓለም አቀፍ የቲቢ ቀን ዛሬ በአርባ ምንጭ ከተማ በተለያዩ መራግቦች ተከብሯል። በመራግቡ ላይ የተገኝተው መልዕክት ያስተላለፉት የጤና ሚኒስቴር የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን እንደ ሀገር የቲቢ በሽታን ለመግታት የሚደረገው ጥረት ሁሉም የበኩሉን አስተዋጽኦ ማድረግ አለበት ሚኒስተሩ በኢትዮጵያ በሽታው ስርጭት ያለበትን አነባረብ ሁኔታ ያገናዘበ የሰባት ዓመት ስትራቴጂክ እቅድ ተነድፎ ከተለያዩ አጋር አካላት ጋር በቅንጅት እየተሰራ መሆኑን ገልጸዋል። ለዚህ በሽታ ለመቆጣጠር የህብረተሰቡን ግንዛቤ ማሳደግ የህብረተሰቡን ግንዛቤ ከማሳደግ ጎን ለጎን ህሙማንን ሐኪም የታዘዘላቸው መድኃኒት በአግባብ እንዲጠቀሙና መድኃኒቱ የተለማመደን ቲቢ ለመቆጣጠር የተለያዩ ስራዎች እየተከናወኑ መሆኑን በማሳየነት ጠቅሰዋል። ይህ በሽታውን ስርጭት ለመቆጣጠር የሚደረገው ጥረት ስኬታማ ለማድረግ ከ1500 የግል ጤና ተቋማት እና ከአጋር ድርጅቶች ጋር በቅንጅት እየተሰራ መሆኑን ዶክተር ህይወት አስረድተዋል። በየደረጃው ካሉ ከባለድርሻ አካላት ጋር በመቀናጀት ቃልን ወደ ተግባር፣ ሀብትን ወደ ውጤት ከቀየርነን ቲቢን መከላከልና መቆጣጠር ይቻላል ሲሉም አክለዋል። የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ መና መኩሪያው በበኩላቸው በክልሉ የቲቢ በሽታን ለመከላከል እና ለመቆጣጠር የተቀናጀ ስራ እየተሰራ መሆኑንም አንስተዋል። በዚህ ለውጥም የታየ መምጣቱን የጠቆሙት ምክትል ኃላፊ የቲቢ በሽታን ልየታ በማጠናከር መድኃኒትና የተለማመደ ቲቢን በመለየትና ህክምናውን ተደራሽ ለማስፋፋት ስርጭቱን ለመግታት የተጠናከረ ስራ ይሰራል ብለዋል። በትብብርና በፈጠራ የታገዘ የመከላከል ስራ ከሰራን የቲቢ በሽታን ስርጭት ለመቆጣጠር እንችላለን ያሉት ደግሞ የአርባ ምንጭ ዩኒቨርሲቲ የምርምርና ትብብር ምክትል ፕሬዝዳንት ተክሉ ወጋየው ዶክተር ናቸው። በጤና ሚኒስቴር አዘጋጅነት በአርባ ምንጭ ዩኒቨርሲቲ ለሶስት ቀናት ሲካሄድ የነበረው 19ኛው የቲቢ ምርምር ጉባኤና ዓለም አቀፍ የቲቢ ቀን መድረክ ተጠናቋል። ዘገበው የኢትዮጵያ ዜና አገልግሎት ነው። የባህልና ስፖርት ሚኒስቴር ሻዊት ሻንካ ሁለተኛው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል በኢትዮጵያ ያሉትን ትልልቅ የባህልና የኪነ ጥበብ ውጤቶችን ለጎረቤት ሀገራት እያስተዋወቀች መሆኑን ተገለጸ። ሁለተኛው የምስራቅ አፍሪካ የጥበባትና ፌስቲቫል ጥበብና ባህል ለቀጠናዊ ትብብር በሚል መሪ ሀሳብ ከመጋቢት 11 ቀን 2017 ጀምሮ በአዲስ ኢንተርናሽናል ኮንቬንሽን ማዕከል ሲካሄድ እንደነበር ይታወሳል። ፌስቲቫሉ በዛሬ ዕለት የባህልና ስፖርት ሚኒስተሯ ሻዊት ካሳ ሻዊት ሻካ የምስራቅ አፍሪካ ሀገራት ሚኒስተሮች፣ እና ከሀገሪቱ የተወጣጡ የባህል ቡድኖች እና ሌሎች ባለድርሻ አካላት በተገኙበት የማጠቃለያ ፕሮግራም ተካሂዷል። የባህልና ስፖርት ሚኒስተር ሻዊት ሻካ በዚህ ወቅት ኢትዮጵያ ጥንታዊና የስልጣኔ ባለቤት እንደመሆኗ መጠን የተለያዩ የጥበባት ውጤቶችና ባህላዊ ታሪካዊ እሴቶችን ባለቤት ነች ብለዋል። ፌስቲቫሉ ከኢትዮጵያ ያላትን ባህላዊ የሆኑ አልባሳት፣ ቁሳቁስ እና መጠጥ፣ አመጋገብ ና መድኃኒቶች፣ የኪነ ጥበብ ውጤቶች ለእይታ በስፋት እያቀረበች ነው ብለዋል። በዚህም በኢትዮጵያ ያላትን እምቅ የባህልና ኪነ ጥበብ ውጤቶች ለገበት ሀገሮች ያስተዋወቀችበት ፌስቲቫል ነው ና ያሉት ከዚህ ባለፈው የቀጠናዊ ሀገራዊ ባህላዊና ኪነ ጥበብ ውጤቶችን ያስተዋወቁበት ለትዕይንትና ያቀረቡት ከመሆኑም ባሻገር በሁሉም ሀገራት ያለ ቋንቋና ባህል ልዩነት በአንድነት ያከበሩበት ስኬታማ ፌስቲቫል ነው ብለዋል። ይህ የባና ኪነ ጥበብ ለሕዝቦች በተሳሰር ለአንድነትና ለአብሮነት ያለው ሚናም የታየ ነው ብለዋል። ኢትዮጵያ ከጎረቤት ሀገራት ጋር አብሮነት የማደግ ዲፕሎማሲ እንደምትከተልም ጠቅሰው ይህ አይነት የፌስቲቫል ወሳኝ መሆኑን አክለዋል። ይህ ቀጠናው ሀገራት ተመሳሳይ የባህል ፌስቲቫል በማዘጋጀት የባህል ልምድ ልውጡ እንዲዳበር ከሀገሪቱ ሚኒስትሮች ጋር መነጋገራቸውን ገልጸዋል። በፌስቲቫሉ ኢትዮጵያ፣ ጅቡቲ፣ ሶማሊያ፣ ደቡብ ሱዳንና ሩዋንዳ፣ ኡጋንዳ፣ ታንዚያ፣ ዲሞክራቲክ ሪፐብሊክ ኮንጎ ከብሩንዲው የተውጣጡ መቶ አምራ ኪነ ጥበብ እና የባህል ሉካን ቡድን በፌስቲቫሉ መሳተፋቸውን መረጃዎች አመላክታሉ ከኢትዮጵያ የሁሉም ክልሎች ከተማ አስተዳደሮች የባህልና ኪነ ጥበብ ቡድኖች የተሳተፈ መሆኑን ገልጸዋል። ዘገበው የኢትዮጵያ ዜና አገልግሎት ነው። ዕቅድ እያጤንኩት ነው። ሐማስ እስራኤል ጥቃቷን አጠናካ በቀጠለችበት ሰዓት ሐማስ በአሜሪካ የቀረበውን የተኩስ አቁም ስምምነት እያጤንኩት ነው ሲል ገለጸ። የጋዛ ተኩስ አቁም ስምምነት መልሶ ለማስጀመር አሜሪካ ልዩ መልእክተኛ ስቲቨን ዊትኮፍ ባለፈው ሳምንት የመሸጋገር ዕቅድ ብሪጅ ፕላን ማቅረባቸው ይታወሳል። የመሸጋገር ዕቅዱን የተባለው እስከ መጪው ማዚያ ስምምነቱ እንዲራዘም የሚጠይቅ ነው። ከረመዳን ጾም እና እሁድ ፋሲካ በኋላ ግጭቱን እስከ ወዲያኛው ለመፍታት ተጨማሪ ድርድሮች ይደረጋል ተብሏል። የሐማስ ቃል አቀባይ ታሊ አል ኑኑ የእቅድ ሐማስ ያጤነው ነው መሆኑን መሆኑም ገልጸው ግጭቱ በዘላቂነት የሚቆምበትና ስሬን እስራኤል ከጋዛ ሰርጥ በምትወጣበት ጉዳይ ከአደራዳሪ ወገኖች ጋር እየመከረ መሆኑን አስታውቋል። ግብፅም የተሸጋጋሪ እቅድ ያቀረበች ሲሆን እስካሁን ግን ከሐማስ ባለስልጣናት ይህንን ዜና እስካልተጠናቀቀበት ድረስ ግብፅ እቅድ ዙሪያ የተሰጠ አስተያየት የለም። ፋሲል ከነማ በ600 ሚሊዮን ብር ስታዲየሙን ሊያድስ ነው። የአጼ ፋሲለደስ ስታዲየምን ለማድረስ ዛሬ ስምምነት ተደርሷል። ስታዲየሙን ለማደስ ከ600 ሚሊዮን ብር በላይ ያስፈልጋል የተባለ ሲሆን የመጀመሪያው የስራ ሂደት በ150 ሚሊዮን ብር የተመደበ መሆኑን ለማወቅ ተችሏል። የጎንደር ዩኒቨርሲቲ የስራ ኃላፊነቱን ከከተማ አስተዳደሩ በመሆን ተረክቧል። የገንዘብ ብድሩን ደግሞ በአዋሽ ባንክ በረጅም ጊዜ የሚከፈል ሁኔታ ማመቻቸቱንም ተገልጿል። ከስድስት እስከ ስምንት ወራት እድሳቱ ከስድስት እስከ ስምንት ወር የሚፈጅ ሲሆን እድሳቱ ሙሉ በሙሉ ተጠናቆ የሚቀጥለው ዓመት ፋሲል ከነማ ጨዋታውን ያደርጋል ተብሎ ይጠበቃል።